ለምንድነው አብርሃምና ሙቤ እ ለእኔ አብርሃም አብርሃምና ማን መሰላችሁ ዊና? ለእኔ አንደኛ እግዚአብሔርን ብዬም እንደዛው በ ሰውንትን እንደመጣበት ነው የሚሉት፣ እና በጣም ነው የምወዳችሁ አብርሃም እዬ ንወዳለን እያሉ ስለሆነ ነው ዩቱብ ላይ እሺ። እና ለነዛ መርስ እየሰጧቸው ነው። እና ምርጥ ሰው ነው አብርሽ፣ እግዚአብሔርን ሁሉም ሰው ቢያድግ ደስ የሚለው ለሁሉም ቦታ ያለው ለሁሉም የሚጨነቅ ልጅ አብርሃም ነው። ራስ ወዳድ ያልሆነ አብርሃም ነው። እግዚአብሔር አብርሃም ፍቅር፣ ያው አብርሃም ፍቅር ልምጣዋ የነቀረ ያረ ወዩ አሳቃችን ግን እግዚአብሔር ይመቻችሁ። አስትዬ ግን በጣም በጣም ነው የማመሰግነው የእኔ ውድ እህት፣ ከበሬ ልኝ እንደመጣው ነው የምቆጥረው። ብዙዎቻችሁ እኔ ሆንሻለሁ እኔ ሆንሻለሁ እያላችሁኝ ነው። ቴንክ ዩ ሶ ማች አለሁልሽ የኔ ማር፣ ትክክል አዎ። እና ስለ አብርሽ እያወሩ ነው ቲክቶክ ላይ፣ ዩቱብ ላይ። እና አብርሽ ፍቅር ነው። ትክክል አልተሳሳትክም ኤርሚያስዬ። እሱ ስለማይወድ እዚህ ቦታ እንዳወራ፣ አብርሃም ስለማይመቸው ማውራት አልፈልግም። የዛሬ አመት ትንሽ ቅር ቅር ተባብለን ነበረ እኔና አብርሃም ጋር ማለት ነው። ሁለት ሶስት ቀን ብታጀላ ነበር። እና ያልሆነ ነገር ነገሩት ማለት ነው ስለ እኔ ከዛ አኮረፈኝ። ከዛ ኧረ እንደዚህ እንደዚህ ነው ብዬ በቃ ነገርኩት። በዛው እነሱ ደግሞ ፒስ ሆኑ ማለት ነው። አሁን ግን አይወድም። አሁን አብርሃም ላይ የተጣላሁበት እንደዚህ እንደዚህ ነው ብዬ ብነግራችሁ ተጣላን ሳይሆን ትንሽ ተቀይመን ነበረ። እሱን ፍቅርነት ያቀየመች እንጌታ እና በሰዓቱ በጣም ደብሮ ነበረ እሱ ሲያኮርፈኝ ማርያምን። ከዛ ነገርኩት ያለው ነገር አሁን ርዕሱ ብነግራችሁ ማአት ዩቱበር ሊቀዳይ ነው። ስለዚህ እኔ ከወንድሜ ጋር እንድጣላ አልፈልግም። በቃ አትነካኩኝ፣ የምሬ ነው አትነካኩኝ። እና አብርሽዬ፣ የኔ ወንድም፣ የኔ ጀግና ያሰበበት ስለደረስክ ሁሉም ስላረክ ደስ ብሎኛል። ሂድበት እና ደግሞ እያንዳንድሽ ዩቱበር ልታመሰግኝ ይገባሻል። አብርሽ ስለሌላ አይደለ። አብርሽ ይሄ ኮሽታ ሳይኖር ዩቱበር የተባልሽ ሁሉ ምንም ነገር አሰሪ እመኝ፣ ይሄንን እመኑ፣ ደግሞም ልክ ነው። አብርሃን ኮሽታ ካልፈጠረ እያንዳንድ ዩቱበር የሁሉም እኮ ነው። ጌታን የሁሉም ምግብ የሁሉም ዩቱበር እሱ ነው የገቢ ምንጭ። ሌሎቹ ወገን ፎቶን ልለጥፍና ለስራ ብቻ ያሳዩሻል በስትራቅ እግዚአብሔርን ነገርኩሽ። ሰርግ ትመጫለሽ መልኩዬ አልመጣ። እስፖንሰር ቁጥር ስጭኝ እህቴ እሺ የእኔ ወደ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሶስት ጻፉላት። ስልሳ ሃያ ዜሮ ስድስት ዜሮ ዘጠኝ ስልሳ ሶስት ሃያ ዜሮ ስድስት የጻፍሽ ይመስለኛል። የምርን ነው ማለት እሰክሻችሁ አይደለም፣ እግዚአብሔርን ስለ አብርሃም የሰከስኳችሁ። ወይኔ እኔ ቡታጀራ ሲሄድ እኮ ምንም አልፈራውም። ዩቱብ አሰራኝ ለማለት ማርያም፣ ምንም አልፈራውም። እና በቃ በእንትን ነው እኔ እኔ እኔ አላውቅም፣ ስለ አብርሽ ግን ያው እዚህ ጋር መጣ፣ አዲስ አበባ መጣና ከነ ጽጌና ከነ ዳኒ ጋር ተጃጃሉብን እንጂ አብርሃም በቃ የሚገርም ሰው ነው። ጌታ እኔ መሰክርለታለሁ። አረ፣ ውሸት አይደለም በኢየሱስ ስም ውሸት አይደለም። ግን እኔ ስፖንሰር የሚሆነኝ የለም። መልኩ ለምን ጠፋሽ? በሰላም ነው። ደበረኝ። ጾም ገባ። ግን አናግሮ ተናጋሪ ስለበዛ ትንሽ እሳሳታለሁ ብዬ ትንሽ ተውኩት ነው። ባሌን አታዩ። በዚህ እንስማማ። ባሌን አታዩም። ላሳየው። ባሌን አታዩም ግን በንትን እንስማ ፍቅርን ስትሳደቤ ጠልቼሽ ነበር፣ ግን ትቼዋለሁ። እሺ የኔ ፍቅር ሽዋየ፣ ኦርቶዶክሳዊት ማይቃል ኦርቶዶክስ ሆነሽ እኔ ራሱ ይቅርታ ጠይቄያታለሁ። በውስጥ እኮ ፍቅር እኮ ነ እናንተ የምትበጣበጡበት ነገር እኮ ነው የማይገባን። ማርያምን እኔ በዩቱብ በጣም የሚያስቀኝ በቲክቶክ ማለት ነው። እኛ ዩቱበሮች አሁን ሀገራችን ላይ ነው፣ በሰርግ በሁሉ ነገር እንገናኛለን፣ ፍቅር ነን። ግን እናንተ የምትጣሉበት ነገር አይገባኝ። አሁን እኔ ፍቅር ጋር ፍቅር ነኝ፣ ቤታ ፍቅር አንዳንድ ደጋፊዎቻቸው ነው የማይመቹኝ እንጂ እኔ ከፍቅር ጋር ፍቅር ነኝ። ለቀቅ አርጉኝ። አዲስ እሺ ጻፊልኝ፣ ፕሊስ ለአንሳው እኔ እኮ መጻፍ አልችልም። ማሪ፣ አንቺ ብጽፊው ደስ ይለኛል። ወይም ደግሞ አዲስ ጻፍላት፣ ስልክ ቁጥሬ ሞደርኔት ላርግሽ መሰለኝ። ከዚህ በኋላ ግን እሺ አይለኝም። አዲስዬ፣ እሽ፣ ስልክ ቁጥሬ የጻፊላት ለሲቲ። አስቲ ነው አስቲ፣ አስቲ፣ መሐመድ ዜሮ ዘጠኝ ስልሳ ሶስት ስልሳ ሀያ ዜሮ ስድስት እኔ ማርያምን እጠራሻለሁ። ከምታቁ ሰው እንደውም፣ የማታውቁ ሰው ጋር ነው ሰርግ መጋበዝ ያለባችሁ። እኔም እኔ ከድሃ ጋር ማንንም የማውቀውም የማላውቀውም አልጠራም። ከድሃ ጋር ብቻ ነው የማሳልፈው። ሶሪ የውት ብታጀራ ነው እንዴ መልሰሽ። አረ ገጠር ነው ማርያምን፣ ገጠር ነው እኔም ገጠር ላይ ነው ማደርገው። ሰርግ አይደለም ሲጀመር፣ መልስ ነው እንጂ፣ የምን ሰርግ ነው እንደዚህ? አልቀበጥኩም እናቴ። አብይ አህመድ አክስሮኛል፣ ንብረቴ እንዳለ አውዱሞኛል። እኔ የማንም ደጋፊ አይደለሁም፣ ግን ለሁሉም እኩል ይመችሽ። ማሪ ማሪም አደነኩሽ። እኔ የራሱ ላንቺ አድናቂሽ ንኪ ዜሮ ዘጠኝ ስልሳ ሶስት አዲስ ጻፍ ዜሮ ዘጠኝ ስልሳ ሶስት ወይም ጻፊ ስልሳ ሀያ ዜሮ ስድስት ለሲቲ ፈልጋው ነው ቁጥሬ አስቲ ፈልጋው ነው። ዜሮ ዘጠኝ ስልሳ ሶስት ስልሳ ሀያ ዜሮ ስድስት እስካሁን እየጻፍሽ አደለም። አናግባው አናግባው፣ የኔ መኪያ የኔ ውድ ሰላም ነሽ፣ አለሁልሽ። የኔ ፍቅር እንዴት ናችሁ? ያው ረመዳን ስለሆነ ሰውም የለም ብዙ ሰው አይገባም ላይቭ ላይ። ያው አርባ ደቂቃ ቁጭ ብዬ ሰላሳ አንድ ላይክ ብቻ ነው ያገኘሁት። ላይክ አታረጉም ሻሳም ሹማን መልኩ የኔ ፍቅር ነፍ አመት ኑሪልኝ። አረ ወንድማ አለም አንተም ኑሪልኝ አባቴ። እንዴ እናያለኝ ያ ሲመች ዜሮ ዘጠኝ ስልሳ ሶስት ስልሳ ሃያ ዜሮ ስድስት ጻፍኩልሽ ኩልሽ አልጻፍሹ መክየው እሱን አዲስ ናት የጻፈችው የወጣው ያው ጽፌልሽ አለው አስትዬ። እንግዲህ በዚህ ትይዣለሽ ብዬ ተስፋ አደርጋለሁ። ካልወጣሽ አለሽ እናመሰግናለሁ። እያሰርጉ ስፖንሰር የሚሆነኝ ሰው አግኝቻለሁ። ይዣማ ምናምን ምናምን አለኝ ግዙኝ። እስኪ ይሄ እሱ ግን ይሄን አይደለም። እሺ፣ የሲስተር ነው ሜሪ ትባላለች፣ እህቴ ናት እና ለሷን የከፈቱት አብይ ባስቀረው ቀርት ትላላችሁ። ግን ስራ መብራት የለም አይገርም። ኢትዮጵያ እኮ ምንም ነገር መስራት መለወጣችሁ ነው። አላየሁትም፣ ማሪ ማርያምን እንትን ስላላረግኩት አላየሁሽም። እሷም እየፈለገችው ስለነበር በጣም ደስ የሚል ኮመንት ነው የጻፈችው። ሴት ሆናችሁ የሆነ ደስ የሚል ኮመንት ስትጽፉ ደስ ይላል። የሆነ በቃ ከስድብ ነጻ የሆነ ማለት ነው። ሌላውማ አታገቢም ወይ አረጀሽ እኮ አትወልጂም ወይ ምናምን። እንደዛ ማለቱ ደስ ይላል። ግን ያው አላደላ የሆነ ጭራሽ በቃ እድሜ በጣም አርባ ቤት ሰላሳ ቤት ምናምን ያስገባችሁ መሰላችሁ? እና በጣም ነው የምትገርሙኝ። በቃ የሆነ እሱም ጥሩ ነገር ማሰብ መልካም ነው፣ አመሰግናለሁ። ነገር ግን ለሁሉም ጊዜ አለው። እናንተ ስላላችሁኝ አላገባም፣ እኔ ስላሰብኩት አላገባም። ሁሉም እግዚአብሔር ባለው ሰዓት ነው የምታገቡት። እናንተ ወደ ሀገራችሁ የምትመለሱት እግዚአብሔር ሲፈቅድላችሁ ብቻ ነው ሀገራችሁ የምትመጡት እንጂ እኛ አንቺ ስለ ፍቅርሽ ዛሬ የሆኑ ልግባና ለአግባ አትመጪም ማርያምንም ስለዚህ፣ አሁን የሩትዬ ሰርግ ግራ ገብቶኛል። ፓስፖርት አለኝ። አብርሽ ስልክ አታነሳም። አንሳ። ይኸው እኔ አሁን እንደውም ከዚህ በኋላ ሚዲያ ላይ አብሬ ስልክ አንሳልኝ ነው የምልህ። እና ስልክ ቀይሮ አንደኛ ሶስቱ ስልክ ነው የማውቀው፣ ግን አሁንም ቀይሯል አሉ እና አላወኩትም። ሰርግሽ እንመጣለን ፈጣሪ ካለ። የእኔ ውድ ነይ ማሪ፣ የእኔ ፍቅር ነይ። ገጠር ከፈለግሽ ነይ። ገጠር ነው የእኔ ሰርግ። ሽማግሌም ፋሲካ ይገባል። ቸግ ማለት ነው። ሳይካበድ ሳይንዛዛ በአስር 10 ሺህ ብር ድግስ ሽማግሌዎች ይሻኛለው። ከዛ ካላስ የምን ብሉልኝ ጠጡልኝ ነው እንደዛ። ፍላፍላ ማለት አይቻልም፣ አይቻለም። ሰማም ድንግልን ነው ማንንም አልሰማም። በኢየሱስ ስም ማንንም አልሰማም፣ ማርያምን እና እንዲያው ጭራሽ እንዳሰሚ ብላቸው ይ ማንንም አልሰማም። አሁን የአብርሽ እየሰርግ እንኳን ብሄድ ደስ ይለኝ ነበረ። እስፖንሰር ያው ስፖንሰር ዚዙ ነው። ማና ትሆንሽ አለ ብላኛለች። እንግዲህ እንኳን ደስ አለሽ፣ እንኳን አብሮ ደስ አለ ኔ ያው ላገባ ነው ብዬ ራሱ ወጉ ማውራቱ ራሱ ደስ ይላል በሚዲያ